2013 መግቢያ ላይ የነበረው እንቅስቃሴ ያው ክልሉ ከአጎራባሽ ክልል ጋር ግጭት ይፈጥራል ነው እንጂ ከመከላከያ እንደዚህ አይነት ነገሮች ይፈጥራል የሚል እንደ ግልም በወቅቱ እንደ አመራርም ሲታስበው ይሄ ነገር ይፈጥራል ብለን ለምንም ያሰብነው ነገር የለም። ከህብረተሰቡ ጋር በብዙ ጉዳዮች፣ በማህበራዊ ጉዳዮች በነ በሀገራዊ ጉዳዮችም አብረን የነበርንና ብዙ አመቶችን የቆየን ሲቸግራቸው እየረዳን ሲቸግሩንም የሚቸግረንን እየረዱን በጋራ የኖርን ህዝቦች ነን። እኛም እንደ ከህዝብ የተፈጠርን ለህዝብ ህዝብ የቆምን እስከሆን ድረስ ህዝባችን ህዝባችን ነው ብለን የኖርንበት ጊዜ ነበረ። ያኔ 2013 መግቢያ ላይ እንዳልኩት እንደገባም የአንበጣ ተፈጠረ የሚያልፍበት አደጋ ነው። ያንን የተፈጥሮ አደጋ ሰራዊቱ በሞራል በሁኔ ተከላከለ። ከዛ በኋላ እሱን ከጨረሱ በኋላም እንደገና ወቅቱን ያልጠበቀ ዝናብ መጣ። ያንን ወቅቱን ያልጠበቀ ዝናብ ስለነበር አዝመራ ወደ መሰብሰብ ነገባ። ያንን አዝመራ እየሰበሰብ እያለን ይህ ነገር ይፈጠራብን ብለን ባልገመት ነው ባልጠበቅ ነው ያ ነገር ተፈጠረ። በተለይ ለሰሜን ዕዝ ይሄ እንደዚህ አይነት ጥቃት አልጠብቀውም። እኔ ያደኩበት ሰሜን ዕዝ ክፍል ነው፣ ቤተሰቦቼ ናቸው ማለት ይችላል ነበረ። ግን የሰሩት ስራ ደግሞ ታሪክ ታሪክ የማይሽረው ትውልድን ተቀበብሎ ሺ በቃ እንደ ታሪክ መነበብ ያለበት ነገር ነው። የሰሩት ስራ አስነዋሪ፣ ህዝቡን ያስቆጣ፣ ድፍን ኢትዮጵያን ያስቆጣ፣ አልፎ አለምን ያስወቀሰ ስራ ሰርተዋል። ይህንን ግን ያው ማህበረሰቡ ሁሉም ያውቀዋል። እኔ ከጓደኞቼ በእርግጥ በዚህ መሀል ላይ የሉም ማለት እችላለሁ። ብዙዎቹ መስዋዕትነት ከፍለዋል። ማህበረሰቡ ከኛ ጋር አብረን ነው ያለው፣ አንድ ቤት ላይ ነው ያለው ብሌ ነው ለሰብ እኛን ሀገር ነው የእነሱን ሀገር ነው እኛን ሀገር ነው ሀገር ነው ያለው ብለ ነው እኛን ተሳስበው። እንደዛ አይነት ጉዳት እንደዛ አይነት ድርጊት እዚህ ከቤት ውስጥ ይፈጥራል ብሎ ያልታሰበ ነገር በእኛ ላይ የችግር ቀን የእነሱን ከአንበጣ የባረርን እህል እሳትን እህልን የነሱ ጋር አብረን ያጨደን የዳሆችን የተረዳ ህፃን ልጆችን ትምህርት ቤትን እሳት ስደርስ ደውተን እስክርቶ ከነቦርሳ ሳይቀረን ስንገዛ እያሳደጉ ልጆች ናችሁ በእኛ ላይ ጥቃት እየፈጸሙ ያለ ከዛኛ ከዛ እኛ ቤተሰብ ናችሁ ብለን አምነን አንድ ላይ ያለን ይሄ ነገር በእኛ ላይ ይፈጽማል።

እንረዳለት ደካሞች ቤት ነበረ ነበ ለልባ ህጻናት ሰብስበን በካምፓስ ስናስተምድ ነበር የነበር ነው። በዚህ ሰሜን ዕዝ እይገል አ ማለት አንዳንድ ጊዜ ህልም የሚመስል ነገር አለ። በቃ ይሄ ነገር በተኛንበት ነው ይሄ ነገር የተደረገው።